ዳይመንድ አንደርስም እንዴ ደርሰናል ትንሽ ነው የቀረ ይኸውልህ ኪንጎ ዳይመንድ አንደርስም እንዴ እያለ ነው ደርሰናል ከፊት ለፊታችን የምታየው ያ የአደይ የእናቷ ቤት ነው ይለዋል። ሊሊያም ደከመኝ ትላለች። አደይ አባቷ ዛሬ ደርሶባታል፣ ይዟታል። አሳልፎ ለማትወደው ባል ይድራት ይሆን? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በዓለም ዳርቻ የምትገኙ የኔትሮን ኩኪንግ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ሰራተኛዋ አደይ ክፍል ስልሳ ሁለትን ይዤላችሁ መጥቻለሁ። እስከ መጨረሻው አብረውን ይቆዩ። አደይ ትሮጣለች። ማምለጫዋ ወዴት እንደሆነ አታውቀውም። አባቷ ከኋላ ይከተላል። ብዙ ከሮጠች በኋላ ከፊት ለፊት እነ ጫኔ ይቀድሟታል። ትደነግጣለች ተስፋም ትቆርጥና ትቆማለች። አባቷም ይይዛትና አንቺ ባለጌ፣ እኔ እንደዚህ ነው ያሳደኩሽ? በማለት ይመታታል። አባዬ፣ ለምንድን ነው የማትሰማኝ ለምን? ትለዋለች። አባትየውም በተከበርኩበት ቀዬ አዋረድሽኝ፣ አሳፈርሽኝ ይላታል። የአደይ እናትን በጣም ትጫዋለች። ልጄን ገደለብኝ በማለት ፍቅርም ቤዛን ሄዳ አንቺ ምን ነሽ ነው በጣት እየቀሰቀሽኝ? ትላታለች። ምንም መስራት ስላለብኝና ትላታለች። ፍቅር አሁንም ተንኮሏን ቀጥላለች። እማዬ አዲስ ያመጣናት ሰራተኛ አጋንንት አለባት። ስለዚህ የሆነ ነገር ሳታደርገን ከቤት ማባረር አለብን፣ ካልሆነ እኔ አባቴ ጋር እሄዳለሁ ትላታለች። የሆነ ነገር በተፈጠረ ጊዜ አባቴ ጋር እሄዳለሁ አትበይ። ከፈለግሽ ጥርግ ማለት ትቻያለሽ፣ ትላታለች። እኔ ምልሽ ቤዛ እውነቷን ነው ፍቅር የምትለው ትላለች። አረ፣ እየቀለደች ነው እኔ እንደዛ አይነት ሰው አይደለሁም ትላለች ቤዛ። አንቺማ ምን ያሳወቀች ትላለች። በይ አሁን ልብስሽን ያዥና ውጪ ትላታለች። ቤዛም ግራ በመጋባት እኔም ብለው ግን የምራቸውን ነው ትላለች። በቃ እኔም እሄዳለሁ ከኤላ ጋር እኖራለሁ ትላለች። በመጨረሻም እናቷ የአደይ ተጨንቃ በር ላይ ናት ብርሃኔ ጋር፣ ወይኔ ልጄ ወይኔ ልጄ ትላለች። ተሰብስበው ይመጣሉ። እንዴ አደይ ሞተች? ትላለች ሊዲያ በመደንገጥ የአደይ እናትም ልጄ ሞተች እንዴ ምን ሆናችሁ ነው ተሰብስባችሁ የመጣችሁት? ይላሉ እኔም ብላችሁ እነማናችሁ? ትላለች የአደይ እናት። ብርሃንም ይሄ ዴቭ ነው እሷ ሊዲያ እህቱ በማለት ትነግራታለች። አደይ የምትሰራባቸው የነበሩ ሰዎች ናቸው ትላታለች። እኔም ብለው ከከተማ ገጠር ድረስ እሷ ልትፈልጉ መጣችሁ። ፈጣሪ ፈጣሪ ከእናንተ ጋር ይሁን ትላለች የአደይ እናት። እና አሁን የት ነው ያለችው አደይ በማለትም ይጠይቃል። አደይን አባቷ ወስዷታል። ዳይመንድም መጀመሪያ ስለደነገጠ ሁሉንም ሰላም አላለምና ከነ አሸናፊ ጋር ሰላም ሰላምታም ያቀርባል። እኔም የምልህ ትለዋለች እንሂዱ ስንት እናት ነው ያለ? ሁሉንም እመይ እመይ ትላለህ፣ ትለዋለች። አንቺ ምንም አታውቂም፣ ዝም በይ ይላታል። በይ እሺ ግቢ ግቢው፣ እንግዳዎቹም ይግቡ፣ እርጎ አቅርብላቸው፣ ምግብም አቅርብላቸው ትላለች የአደይ እናት። እኔ ውሃ ነው የምፈልገው ትላለች። ውሃ ምን ይጠቅማል? ቀሪቡም አቅርቢ ትላለች የአደይ እናት። ተንከራተሽ አይደል? እኔ ልንከራተትልሽ፣ ይላሉ የአደይ እናት። ውይ እዚህ ሀገር ሁሉም ነገር ያስጠላል አቧራው፣ ፀሐዩ፣ ትላለች ሊዲያ። አሁንም ብርሃን ሲጀመር አንቺ ማንነይ አለሽ እህቴ፣ ንዛ ቁም ስቅለዋን ስታረቅ ስታስጠፊያት አልነበረ ትላታለች። እኔኮ ለሷ ብዬ አልመጣሁም ለዴቭ ለወንድሜ ብዬ ነው ትላታለች። በሉ እንደዚህ አትጣሉ፣ ዝም በይ ትላታለች የአደይ ናት። በይ ይህን የለበሽውን ሱሪም አውልቂና የአደይን ቀሚስ ልበሺ ይላሉ የአደይ ናት። ሊዲያም ይሄ ተመችቶኛል ትላለች። ስለዚህ እማዬ ይቺ የቀበጠች ናት። ስለዚህ ስለዚህ ዘንባያት ትላታለች። ሊዱ አሁንም ቀብጣለች። በይ በይ በይ ቀሚሳቶችም እንደ ልጄ በእኛ አካባቢ እኮ ለነገረኛ ያጋልጣል፣ እንደዚህ አይነት አለባበስ ቀሚሳቶችም እንደ ልጄ ይሏታል ማዘር። እኔም ብሎት እኔ ከሷ ጋ ልብላ ትላለች ሊዲያ አሁንም ከብርሃን ጋር። አዎ አብራችሁ ብሉ አብራችሁ ደግሞ ሂዱና ዋሃ ቅዱ ይላሉ የአደይናት አደይንም አንድ ቤት አስረው አስቀምጠዋታል። አባዬ ግን እኔ ምን አድርጌህ ነው? ምንስ በድየህ ነው ትለዋለች። ምናባሽ ብለሽ ነው ጠፍተሽ የሄድሾም? በማለት የአደይ አባት አሁንም ንዴታቸው አለቀቀም። አንቺ ከንቱ፣ አንቺም አደክሽና እኔ ላይ አፍሽን ትከፍቺ ይላታል። አባዬ ለምንድን ነው እኔም ብልህን የማትሰማኝ ከሆነ አባቴ አይደለህም ትለዋለች። ጭራሽ አባትነቱንም ልትክጂ ነው ይላል የአዳይ አባት። እኔ ምልሽ አሁን ድል ባለ ሰርግ ደግሼ ልዳረሽ ይላታል። አባዬ እኔ ምንም አልፈልግም፣ አላገባም የማልፈልገውን ሰው ትላለች። እንደ አባት የምታስብልኝ ከሆነ ተወኝ። ሰው ሀገር ደግሞ የምንከራተተው እናቴን ለማሳከም እህቴን ለማኖር ነው ትለዋለች። ምንድን ነው የምትይው? ጓደኞችሽ ይኸው ወለዱ። ሁሉም የጌታ ልጅ ነው የመጣልሽ፣ እሱም ማግባት አለብሽ፣ መውለድም አለብሽ ይላታል። ምንም ቢሆን የጌታ ልጅ ነው፣ ቀብረር ብለሽ ትኖሪያለሽም ይላሉ። እኔንም ማረግ አሳይኝ። ምንድን ነው አባዬ የምትለኝ አታውቅም እንዴ? ሶስት ሴቶችን እኮ አግብቶ የፈታ ሰውዬ ነው። እኔ እኔ እንደዛ አይነት ሰው አላገባም ትለዋለች። ምን አሻሽ በቃ ትገቢያለሽ፣ ደልቀቅ ብለሽ ትኖሪያለሽ፣ ልጅሽን ቋጥረሽ ትወጫለሽ፣ ከወጣሽም ልጅሽ ሀብትሽ ነው ይላል። የአደይ አባት የሚጨነቀው ለክብሩ ለማዕረጉ ነው እንጂ ለልጆቹ አይደለም። አሁን እሽታ ያለሽ አትይም ይላታል። እኔ አልፈልግም ነፍሴ የእኔ እንጂ ያንተ አይደለም ትለዋለች። የአደይ አባትም ብዙ ጊዜ ይመቷታል በጥፊ እህትሽም ጠግባለች፣ እንዳአንቺ እምትመልስልኝ ጥሩ አይደለም ይላታል። በዛም ቤቷን ቤቱን ለቃ ከነዴቭ ቤት ስለተባረረች ወደ ወደነ ኤላ ቤት ይሄዳለች። እንዴ ምን ሆነሽ ነው ይሏታል። ስናነሳሽ መጣሽ ሰይጣን ሲያነሱት ትላታለች። ለምለም ለምለምም ትናደዳለች እንዴት መጣሽ በማለት እነ ዳይመንድ እነ ንጉስና ዴቭ አደይን ፍለጋ ሄደዋል። እነ ጫና ያሌ አባቶ አባት የአደይ አባት አደይን በሉ ጠብቆ ብሏቸው ስለወጣ አደይን ይተናኮላታል። ከዚህ እንድናስወጣሽ ከፈለግሽም ይህንን አድርጊልን በማለትም ይጠይቃታል። ብርሃንና ሊዲያም ውሃ ሊቀዱ ሂደዋል። ሊዲያ እኔ እዚህ እዛ የምታየው ቤት ውሃ ላደርስላት ሊሄድ ነው። ስለዚህ አብራሽ ትይዣለሽ ወይስ ትጠብቅኛለሽ? ትላታለች። ለምን ትላታለች። አይ ሰው ስለሌላቸው ውሃ ቀድቼ ላደርስ ነው። አይ እኔ ይህንን መሄድ አልችልም እዚሁ ጠብቅሻለሁ ትላለች እሺ ብላ ብርሃን ትታት ትሄዳለች ሊዲያም ብቻዋን ቆማ እነጫና ያለ ይመጣሉ እንዴ ይህች ደግሞ ማናት ጸጉረ ልውጥ ከጀሪ ትበልጣለች ይላሉ ሰላምም ይሏታል እንዴ እነማናችሁ? እናንተ እንዳትነኩኝ እጃችሁ ቆሽሿል፣ ትላቸዋለች። እነሱም በመደንገጥ እጃቸውን ይጠርጋሉ። ሲተናኮሏትም ድንገት አሸናፊ ይመጣል። አንተ እንደው ከየት ነው የምትመጣው? ይሉታል አሸናፊን። እኔ የነ አደይ ቤተሰብ ነኝ ትላቸዋለች።